ተብሏቸዋል። የተከበራችሁ ተመልካቾቻችን የሚያዝያ 15 ቀን 2017 ዓ.ም ተምራት የረቡዕ እኩለ ቀን ዜና መጽሔታችንን ከአማራ ሚዲያ ኮርፖሬሽን ካውንሳር ጀምረን ወደ እናንተ የምናደርሰው ነው። አበይት ጉዳዮቻችን አስቀድሞ በዘንድሮው የበጋ መስኖ ስንዴ ከለማው ሰብል እስካሁን ከ1.6 ሚሊዮን ሄክታር መሬት በላይ የደረሰ ምርት መሰብሰቡን ግብርና ሚኒስቴር አስታወቀ። በጤና ዘገባችን የበልግ ዝናብን ተከትሎ ሊከሰት የሚችለውን የወባ ስርጭት ለመግታት ኅብረተሰቡ አስፈላጊ የሆኑ የጥንቃቄ ተግባራትን ሊያደርግ እንደሚገባ የጤና ሚኒስቴር አስታወቀ የሚለውን በትኩረት እንመለከታለን። ከውጭ በእንግሊዝ የጤና ክል ላለባቸው ሰዎች የእንክብካቤ አገልግሎት እየሰጡ የሚገኙ ማዕከላት ያለባቸውን የሰራተኛ እጥረት በሰው ሰራሽ ቴክኖሎጂ እየሸፈኑ መሆናቸው ተነገረ። በቆይታችን ቀደም ብለን ካስተዋወቅናችሁ የሀገር ውስጥና የውጭ ዘገባዎቻችን በተጨማሪ የተለያዩ ጉዳዮችን በዜና መጽሔታችን የሚዳሰሱ ነው የሚሆነው። ሶሊያና አለኸኝ እንዲሁም በምልክት ቋንቋ ወለላ እንዳለው ጋር ቆየት ብላ ትቀላቀለናለች። አብረናችሁ ቆይታ እናደርጋለን። አብራችሁን ቆዩ። ወደ ቀዳሚው የቀጥታ አጀንዳችን የምናልፈው በዛሬ የቀጥታ አጀንዳችን የእቃ ማከማቻ ደረሰኝ ስርዓት በመዘርጋት ተጨባጭ ለውጥ መመዝገቡን የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። በዚህ ጉዳይ ላይ እንግዲህ ተጨማሪ መረጃ ሊያደርሰን ሪፖርተራችን ቴዎድሮስ ደሴ ከአዲስ አበባ በቀጥታ መስመራችን ላይ የሚገኘው ወደሱ ነው የምናመራው። ቴዎድሮስ፣ እንደምንውላሃል ያሉን መረጃዎች አጋራን። አመሰግናለሁ ሶኒያላ፣ እንደምንውለሻን አድማጅ ተመልካቾቻችን እንደምንውላቸዋን ማለት ፈልጋለሁ። እንግዲህ ዛሬ እንደሚታወቀው የንግድና ቀጠናዊ ትስስር ሚኒስቴር የእቃ ማከማቻ ስርዓትን በመዘርጋት ወደ ስራ ከገባ እንግዲህ ሁለት ዓመት ሁሎታን በ2014 ዓ.ም የተጀመረው የእቃ መጋዘን ማከማቻ ስርዓት ከተዘረጋ እንግዲህ ሁለት ዓመትን ካስቆጠረ ጀምሮ ተጨባጭ ለውጦች መመዝገቡን የንግድና ቀጠናዊ ትስስር ሚኒስትር ዴኤታ ያስሚን ወርሃብን ገልጸዋል። እንግዲህ በዋናነት ባለፉት ዓመታት በግብርናው ዘርፍ ተጨባጭ ለውጥ ለማምጣት በርካታ ተግዳሮቶች እንደነበሩ ነው የተነሱት። በተለይም ደግሞ ኤክስፖርት ምርቶችን ወደ ውጭ ለመላክ ምርቶችን በጥራት በብዛት እና በአይነት በማምረት ረገድ ከፍተኛ ክፍተቶች ነበሩ። በተለይም ወደ ውጭ የሚላኩ ምርቶች የምርት ጥራት ጉድለት መኖርና ብክነት መኖር በሀገሪቱ ኢኮኖሚ ላይ አሉታዊ ጫና ሲያሳድር እንደነበር ያነሱትኝ ሚኒስተር ዴታዋ በዚህም ረገድ ሀገሪቱ ዘርፈ ብዙ ተጠቃሚ እንዳትሆን አድርጓታል። በተለይም ደግሞ በዓለም አቀፍ ገበያ ላይ ተወዳዳሪ እንዳትሆን ትልቅ እንቅፋት ነበር። ይህንን ችግር ለመፍታት እንግዲህ በተለይም ወደ ውጭ የሚላኩ ምርቶችን በጥራትም በብዛትም በአይነትም በማምረት ተጠቃሚ እንዳንሆን የተደረገውን ስርዓት ለመቀየር አሁን ላይ የእቃ ማከማቻ መጋዘን ስርዓት ተዘርግቶ ወደ ስራ ተገብቷል። በዚህ ረገድ በተለይም የሀገር ምርትን የሀገርን ገቢያ ፍላጎትና አቅርቦት ተመጣጣኝን በማሳደግ ረገድ ይህም ከፍተኛ አስተዋጽኦ አለው። በዚህም በተሰራው ስራ ከ2014 ዓ ም ጀምሮ በተሰራው ስራ ተጨባጭ ለውጥ ማስመዝገብ ተችሏ ን ይህ ስርዓት እንግዲህ በዋናነት አምራቾችን፣ ላኪዎችን፣ ሸማቾችን ተጠቃሚ የሚያደርግ ስርዓት ነው። ከዛም ባሻገር ደግሞ እንደ ሀገር አርሶ አደሮች ምርታቸውን በጥራትና በብቃት ወደ ምርት ማከማቻ መጋዘን ካቀረቡ በኋላ የብድር አገልግሎት ማመቻቸት የሚችሉበት ስርዓት ነው። በዚህ ረገድ ባለፉ ሁለት ዓመት ብቻ 140 የሚሆኑ አርሶ አደሮች የብድር አገልግሎት ተጠቃሚ እንዲሆኑ በማድረግ ከ2.2 ቢሊየን ብር በላይ የብድር አገልግሎት ተጠቃሚ ማድረግ ተችሏል የሚል ሀሳብ ነው የተነሳው። ይህንን ስርዓት እንግዲህ የመንግስት ዘርፍ ብቻ ሳይሆን የግሉ ዘርፍም በጋራ በትብብር የሚሰሩት ስርዓት በመሆኑ በቀጣይም በተለይም በሀገሪቱ አሁን ተግባራዊ እያደረገችው ያለው ሀገር በቀል የማክሮ ኢኮኖሚ ማሻሻያ ተግባራት ላይ ትልቅ አስተዋጽኦ እያበረከተ ነው። በዚህ ረገድ ሁሉም ባለድርሻ አካላት ርብርብ በማድረግ እንደ ሀገር ሀገራዊ ኢኮኖሚያዊ እድገትን ለማሳደግ ከፍተኛ እድገት ማምጣት ተችሏል የሚል ሀሳብ ነው የተነሳው። እንግዲህ በአጠቃላይ የምርት ማከማቻ መጋዘን ስርዓት መዘርጋቱ ሀገራዊ ኢኮኖሚን ከማነቃቃት ባሻገር የሀገር ውስጥ የምርት አቅርቦትና ፍላጎትን ተመጣጣኝ ለማድረግና የምርትን በጥራት እንዲሁም ደግሞ በጥራትና በተመጣጣኝ ወደ ውጭ ሀገር ለመላክ የሚያስችል ነው ተብሏል። አጠቃላይ በዛሬው የነበረው መርሃ ግብር ይህን ይመስላል። በምሽት የዜና ውጃችን ደግሞ በዝርዝር ለአድማጭ ተመልካቾቻችን የምናደርስ ይሆናል። ሶሊያና፣ ይህን ይመስላል። ቴዎድሮስ፣ ለመረጃዎች አመሰግናለሁ። መልካም ቀን ይሁንልህ። ቀጥለናል። በዝርዝር ወደ መለከታቸው ጉዳዮቻችን የምንሻገረው በዘንድሮ የበጋ መስኖ ስንዴ ከለማው ሰብል እስካሁን ከ16 ሚሊዮን ሄክታር መሬት በላይ የደረሰ ምርት መሰብሰቡን ግብርና ሚኒስቴር አስታወቀ። በበልግ ወቅትም 37 ሚሊዮን ሄክታር መሬት በዘር በመሸፈን 98 ሚሊዮን ኩንታል ምርት ለማምረት ታቅዶ እየተሰራ መሆኑ ል አሻግሬ መንገሻ ተጨማሪ ነግረናል። በግብርና ሚኒስቴር የሰብል ልማት መሪ ስራ አስፈጻሚ አቶ ኢሳያስ ለማ ከኢዚያ ጋር በነበራቸው ቆይታ ምርትና ምርታማነትን ለመጨመርና የምግብ ዋስትናን ለማረጋገጥ አርሶ አደሮች በምህር በበልግና በበጋ መስኖ አመቱን ሙሉ እንዲያመርቱ እየተሰራ ነው ብለዋል። ሳይታረሱ የቆዩ መሬቶችን ወደ ልማት በማስገባት በዘር የሚሸፈን የመሬት መጠንን መጨመር የግብርና ቴክኖሎጂ ግብአትና ምርጥ ዘሮችን መጠቀም ለምርትና ምርታማነት መጨመር ምክንያት መሆናቸውንም አመላክተዋል። በበጋ መስኖ ልማት የተጀመሩ ስራዎችም አርሶ አደሩ በአመት በሶስት ዙር እንዲያመርት በማድረግ ከፍተኛ ምርት እያስገኙ ናቸው ብለዋል። በዚህ ዓመት ከበጋ መስኖ ስንዴ ልማት 172 ሚሊዮን ኩንታል ምርት ለማምረት ታቅዶ ወደ ስራ መገባቱንም ጠቅሰዋል። እስካሁን ሶስት ነጥብ አምስት ሚሊዮን ሄክታር መሬት በዘር መሸፈኑን የገለጹት አቶ ኢሳያስ ቀደም ብሎ የተዘራና የደረሰ የበጋ መስኖ ስንዴ ምርት እየተሰበሰበ እንደሚገኝም ጠቅሰዋል። በዚህም እስካሁን በ1.6 ሚሊዮን ሄክታር መሬት ላይ የደረሰ ምርት መሰብሰቡን ተናግረዋል። የበጋ መስኖ በአሁኑ ሰዓት ላይ እንደ ባህልም እየሆነ የመጣ ነገር ነው። በፊት ላይ ብዙ የኤክስቴንሽን ስራዎች ተሰርተዋል። አመራሩ ከጠቅላይ ሚኒስትሩ ጀምሮ የሚኒስቴሮች፣ የክልል ፕሬዚዳንቶች ተሳትፎ አድርገውበታል እና በዚህ ሂደት ነው የበጋ መስኖ ወደ አርሶ አደሮች ሊሰርጽ የቻለው። ስንጀምረው የዛሬ ስድስት ዓመት በ3 ሺህ ሄክታር ነው የተጀመረው። አሁን ደግሞ 3.5 ሚሊዮን ሄክታር ደርሰናል። ከመቶ ሺህ በማይበልጥ ምርት ነው የተጀመረው። አሁን ደግሞ ባለፈው ዓመት ብቻ ከነበረን ማለት ነው የነበረን ምርት ስንመለከት 107 ሚሊዮን ኩንታል ምርት ከበጋ መስኖ አግኝተናል። በሌላ በኩል ወቅቱ የበልግ ሰብል ልማት የሚከናወንበት መሆኑን ጠቅሰው በበልግ አብቃይ አካባቢዎች በስፋት ወደ ስራ መገባቱንም ተናግረዋል። በዚህም በዘንድሮ በልግ 3.7 ሚሊዮን ሄክታር መሬት በዘር በመሸፈን ዘጠና 98 ሚሊዮን ኩንታል ምርት ለማምረት መታቀዱን ጠቅሰው እስካሁን ሁለት ሚሊዮን ሄክታር መሬት በዘር መሸፈኑን ገልጸዋል። ዘንድሮ ሶስት ነጥብ ሰባት ሚሊዮን ሄክታር በማረስ ዘጠና ስምንት ሚሊዮን ኩንታል ምርት ለማምረት አስበናል። እስካሁን ድረስ የበልግ ዝናብ ሁኔታን ስንመለከተው አጀማመዱ ዘግይቶ መጀመርም ይታይበታል። እንዲሁም ደግሞ በአሁኑ ሰዓት ያለው ስርጭት ደግሞ መልካም የሚባል ደረጃ ነው። ያን ተከትለን ቀድሞ የማሳ ዝግጅት የማዘጋጀት ስራዎች እንዲሰሩ የማድረግ ስራ ተሰርቷል። ይህንንም ተከትለን እስካሁን ድረስ ወደ 3 ሚሊዮን ሄክታር የሚጠበቅ የሚሆን መሬት የእርሻ ስራ ለዘር ተዘጋጅቷል ከዛ ውስጥ እስካሁን ሁለት ሚሊዮን ሄክታር ተዘርቷል ማለት ነው አርሶ አደሮች በቀሪ የበልግ ወቅት በዘር ያልተሸፈነ መሬታቸውን በመሸፈን ቀድሞ በዘር የተሸፈነውን አረም ቁጥጥርና ተባይት ክትትል በማድረግ እንዲከታተሉም አስገንዝበዋል የበልግ የአየር ሁኔታ ተለዋዋጭነት ይታወቃል ከዚህ አንጻር በተገኘው እርጥበት ዘር በማሳን በዘር መሸፈን ትልቅ ስራ ነው መሆን ያለበት እና በዚህ ሂደት ላይ አርሶ አደሩ በነቂስ ስ እንዲሳተፍ ነው። ምክንያቱም ቸልተኛ ሳይኖር በተገኘችው እርጥበት ማሳዎችን በዘር የመሸፈን ስራዎች መሰራት አለባቸው። ቀድሞ በተዘሩ አካባቢዎች ላይ ደግሞ በተለይ የጥራጥሬ ሰብሎች ቀድሞ ይዘራሉና ከዛ አንጻር እነዚህን የዓለም የተባይ ክትትሎችን እነዚህና የበሽታትና የተባይ ክትትሎችን መስራት አለባቸው። የበልግ ዝናብን ተከትሎ ሊከሰት የሚችለውን የወባ ስርጭት ለመግታት ህብረተሰቡ አስፈላጊ የሆኑ የጥንቃቄ ተግባራትን ሊያደርግ እንደሚገባ የጤና ሚኒስቴር አስታወቀ። ወቅቱን ተከትሎ ሊኖር የሚችለውን የወባ ስርጭት ለመግታት ሁሉም የበኩሉን እንዲወጣም ጥሪ ቀርቧል። ተጨማሪውን ከዘላል ማስፋውን እንከታተል። ዓለም አቀፍ የወባ ቀን አዳዲስ ፈጠራዎችንና ሀብትን በማቀናጀት በሁሉን አቀፍ ቁርጠኝነት ወባን ንግታ በሚል መሪ ሀሳብ ከሚያዝያ 16 እስከ 18 2017 ዓ ም ይከበራል። ዓለም አቀፍ የወባ ቀን መከበር ወባን ለመከላከልና ለመቆጣጠር በተሰሩ ስራዎች የተገኙ ስኬቶችን ለማስፋት ክፍተቶችን ለማረምና የማህበረሰቡን ግንዛቤ የሚያሳድጉ ስራዎችን ለመስራት ያስችላል ተብሏል። ይህንኑ ጉዳይና አሁናዊ የወባ ስርጭትን በማስመልከት የጤና ሚኒስትር ደኤታ ዶክተር ደረጃ ሄጄ ደጉማ መግለጫ ሰጥተዋል። ሚኒስትር ደኤታው በመግለጫቸው ባለፉት ወራት በተሰሩ ስራዎች የወባ ስርጭትን ለመቀነስ በትኩረት እየተሰራ መሆኑን ገልጸው በዚህም የተሻለ ውጤት ማስመዝገብ መቻሉና የጠቀሱት ባለፉት ስምንት ወራት ከ20 ሚሊዮን በላይ ለሚሆኑ ሰዎች ምርመራ በማድረግ የወባ በሽታ የተገኘባቸው የሕክምና ድጋፍና ክትትል እንደተደረገላቸው ገልጸዋል። በተጨማሪም ከፍተኛ ስርጭት የሚስተዋልባቸው ሁለት መቶ ሁለት ወረዳዎች ላይ ክትትል መደረጉንና የስርጭት መጠኑን ከግማሽ በላይ መቀነስ መቻሉን ተናግረዋል። ውጤቱ የተገኘው ከክልሎችና ከባለድርሻ አካላት ጋር በተደረገ ቅንጅታዊ ስራ መሆኑንም ጠቅሰዋል። በዚህ ዓመት ከፍተኛ ርብርብ ነው የተደረገው። ከፍተኛ ውባ ጫናን ለመቀነስ ታስበው ያም በማድረጋችን ከዚህ ቤት በተደጋጋሚ ስንገልጽ እንደነበረው 222 ወረዳዎች ከፍተኛ የወባ ጫና ያለባቸውን ለይተን በሁሉም ክልሎች ውስጥ ሰፊ ስራዎችን ሰርተናል። በእነዚህ 222 ወረዳዎች የዛሬ ስምንት ወር አካባቢ ጫናው ከ76 ፐርሰንት በላይ የሚሆን እነዚህ ወረዳዎች ላይ ነበር። የነዚህ ወረዳዎች ጫና በአሁኑ ሰዓት ላይ ሲታይ በእጅጉ በመቀነስ ወደ አርባ ፐርሰንት ዝቅ ብሏል። ሚኒስትር ዴኤታው የዘንድሮው ዓለም አቀፍ የወባ ቀንም በተለያዩ መርሃ ግብሮች እንደሚከበር ገልጸዋል። ከመርሃ ግብሮቹ መካከል ከኦሮሚያ ክልል ጋር በመተባበር ሳይንሳዊ ኮንፈረንስና ሲምፖዚየም ከሚያዝያ 16 እስከ 18 2017 ዓ.ም በጅማ ከተማ እንደሚካሄድ ጠቁመዋል። ሚኒስትር ዴኤታው በኢትዮጵያ ለወባ ተጋላጭ በሆኑ ቦታዎች ህብረተሰቡ ውሃ ያቆሩ ቦታዎችን በማፋሰስና ና አካባቢም በማጽዳት ከፍተኛ ጥንቃቄ ማድረግ እንዳለበት አስታውቀዋል። በተለይም የበልግ ወቅትን ተከትሎ ሊኖር የሚችለውን የወባ ስርጭት ለመግታት ሁሉም የበኩሉ እንዲወጣም ጥሪ አቅርበዋል። ማህበረሰባችን የአካባቢ ቁጥጥር ላይ አሁንም ተሳትፎ እንዲያደርግ፣ በንጽህና ግቢውን፣ አካባቢው እንዲጠብቅ ማድረግ፣ ያቆሩ ውሃዎችን ቶሎ ማፋሰስ፣ ማዳፈን ያስፈልጋል። በዚህ ላይ ማህበረሰባችን ከወዲሁ ወደ ስራ እንዲገባ መጠየቅ እንፈልጋለን። ጤና ማየተኞቻችን ዝግጁ መሆን አለባቸው። በተለይ ደግሞ መድኃኒትና ሕክምና መሳሪያዎች በበቂ ሁኔታ መኖር አለባቸው። የቅኝት ስርዓቱ መጠናከር አለበት። በየቀኑ ከቀበሌ ጀምሮ የወባ ህመምተኛ ቁጥር እስከ ጤና ሚኒስቴር ድረስ በህብረተሰብ ጤና ኢንስቲትዩት በኩል መምጣት መቻል አለበት። ጤናን የተመለከቱ ዘገባዎቻችንን እንመለስባቸዋለን። ወደ ቀጣዩ ዘገባችን እናምራ። በከሚሴ መናኸሪያ አካባቢ የሚነሱ ችግሮችን የሚፈታ የዲጂታል ቲኬት አገልግሎት ማስጀመሩን የኦሮሞ ብሔረሰብ አስተዳደር መንገድ ትራንስፖርት መምሪያ ገለጸ። በመናኸሪያ ውስጥ በአገልግሎት አሰጣጥ ዙሪያ የሚስተዋለውን ህገወጥ ተግባር ያስቀራልም ተብሏል። የኦሮሞ ብሔረሰብ አስተዳደር የመንግስት ኮሚኒኬሽን ጉዳዮች መምሪያ ያደረሰንን ዘገባ ወይንሸት ጌታቸው ታቀርበዋለች። የኦሮሞ ብሔረሰብ አስተዳደር በበጀት ዓመቱ በከሚሴ ከተማ መናኸሪያን የዲጂታል ትኬት አገልግሎት አስጀምሯል። የዲጂታል ትኬት አገልግሎቱ በከሚሴ መናኸሪያ አካባቢ ሚስተዋል ችግርን የሚፈታና ና ማህበረሰቡ ቀልጣፋ አገልግሎት እንዲያገኝ ያስችላል ያሉት የኦሮሞ ብሔረሰብ አስተዳደር መንገድ ትራንስፖርት መምሪያ ኃላፊ አቶ ሰይድ ሁሴን ናቸው። የኢቲኬቲንግ አገልግሎት በከሚሴ ከተማ መጀመሩ ከዚህ በፊት ይኖሩ የነበሩት የመናኸሪያ ስታንዳርዶችን ያለመጠበቅ ችግር ይቀርፋል ብለን እናስባለን። እስታንዳንዱ እንዳይጠብቁ የሚያደርጉትን ነገሮች ችግሮችን የሚቀርፍ ዲጂታላይዝ የሆነ የኢቲኬቲንግ አገልግሎት በከሚሴ ከተማ መናኸሪያ አስጀምረናል ማለት ነው። በአካባቢው ከዚህ በፊት ህዝቡ ያለአግባብ ትርፍ በመጫንና ከታሪፍ በላይ እንዲከፍል ይደረግ እንደነበር ያስታወሱት የብሔረሰብ አስተዳደሩ የሃይማኖት አባቶች የአካባቢው ማህበረሰብ የዲጂታል ትኬት ተጠቃሚ በማድረግ ችግሩን ለማስቀረት ያግዛል ነው የሚሉት። ትኬት መቁረጥ ይሄ በጣም ጥሩ ነው። ተሳፋሪውንና አሳፋሪውንም ነጻ ያወጣ ነው ማለት ነው። መንግስትንም ነጻ ያወጣ ማለት ነው። ስለዚህ ሰው በተቀመጠለት አግባብ ክፍያውን ይከፍላል፣ ወደ ተቀመጠለት መኪና ይገባል። ስለዚህ ካሰበበት ቦታ ደርሶ እንዲመጣ ያደርገዋል። አንደኛ ህዝቡን ከዚህ አይነት ብዝበዛ ወይም ደግሞ አላስፈላጊ ወጪን፣ ከታሪፍ ውጭ ወጪ እንዳያወጣ ይጠብቀዋል። ሁለተኛ ደግሞ ኢቨን እነዚህ ትርፍ ፈላጊዎችን ሰዎችም ራሱ አደብ እንዲይዙ የሚያስዝ ስርዓት ስለሆነ መንግስት አጠናክሮ መሄድ አለበት የሚል ሀሳብ አለ። ትራንስፖርት ላይ መጉላላትም አለ፣ አለወጉ መበላትም አለ። አሁን እየተደረገ ያለው ነገር በጣም ጥሩ ነገር ነው። በእንደዚሁ የሚቀጥል ከሆነ ህዝባችን ከታሪፍ በላይ መበላት ይህ ከዚህ ይድናል። ሁለተኛ መኪና ላይ ደግሞ መጨናነቅም ከዛም ይድናል። የዲጂታል ትኬቱ ለተሳፋሪና ለአሽከርካሪዎች ጠቀሜታው ከፍተኛ ነው ያሉት የመንገድ ትራንስፖርት መምሪያ ኃላፊው፣ ይህንን ተግባራዊ የማያደርጉ አሽከርካሪዎች ካሉ ህጋዊ እርምጃ እንደሚወሰድባቸው አሳስበዋል። መንገድ ላይ የእኛ ተቆጣጣሪዎች ስለሚያገኙት ያኛው ደግሞ በህጉና በመመሪያው መሰረት መውጫ ባለመያዝ 15 ቀንና ከዛ በላይ በህጉ የተቀመጣለ መመሪያ ደንብ ቁጥር 57 መሰረት እንዲቀጣ ይደረጋል። ግበላዊነት እናስከብራለን ማለት ነው። በከሚሴ ከተማ መናኸሪያ ውስጥ በአገልግሎት አሰጣጥ ዙሪያ ከፍተኛ የህገወጥነት ተግባር በመኖሩ ይህን ለማስቀረት የዲጂታል ትኬት አገልግሎት ወሳኝነት አለው ያሉት የኦሮሞ ብሔረሰብ አስተዳዳሪ ዋና አስተዳዳሪ አቶ አህመድ አሊ አገልግሎቱን የተሻሻለ ለማድረግ ና የመልካም አስተዳደር ችግሮችን ለመፍታት ያግዛል ነው ያሉት። እና ያላግባብ የመንገላታት መርሃ ግብርን እናስፈጽእንቀርፋለን ብለን ያቀድነውን እቅድ እውን አድርገን ዛሬ በከሚሴ ከተማ ይህ መርሃ ግብር ለማህበረሰባችን በግልጽ ተጀምሯል። በተቀመጠው ታሪፍና በተቀመጠው የተሽከርካሪ ሰሌዳ ወይም የተሽከርካሪ ስምሪት ብቻ አገልግሎቱን ማግኘት እንዳለባቸው ከወዲሁ መግለጽ እንወዳለን። በብሔረሰብ አስተዳደሩ በቀጣይ የከሚሴ መናኸሪያን የማዘመን ስራ ለመስራት በቅድመ ያዙም ተገልጿል። የጥምረት ለጥራት የሆስፒታሎች ትብብር ጥራቱ የተጠበቀና ተከታታይነት ያለው የጤና ስርዓት ለመገንባት አስተዋጽኦ ያደረገ መሆኑን የደሴ አጠቃላይ ስፔሻላይዝድ ሆስፒታል የክላስተር ሆስፒታሎች ጥምረት ገለጸ። ጥምረቱ የሶስተኛ ሩብ ዓመት አፈጻጸሙን በከሚሴ ከተማ ገምግሟል። መረጃውን ያደረሰን የኦሮሞ ብሔረሰብ አስተዳደር ኮሚኒኬሽን ነው። አለምነሽ ንጉሴ ታቀርበዋለች። የክላስተር ሆስፒታሎች ጥምረት የሶስተኛ ሩብ ዓመት አፈጻጸሙን በኬሚሴ ከተማ ገምግሟል። የደሴ አጠቃላይ ስፔሻላይዝ ሆስፒታል ስራ አስኪያጅ እና የክላስተር ሆስፒታሎቹ ጥምረት አስተባባሪ ዶክተር ሃይማኖት አየለ ክላስተሩ አመራሮች፣ ባለሙያዎች እና ህብረተሰቡን በማሳተፍ ውጤት ማስመዝገቡን ገልጸዋል። ሆስፒታሉ ከንጽህና አጠባበቅ፣ የጨቅላ ህጻናት አገልግሎት እና ሞት ቅነሳ ላይ ትኩረት አድርጎ እየሰራ መሆኑንም አስረድተዋል። የተቋሙ አቋም ገጽታው ከንጽህና ኦፕሬሽን ምን እንዴት ነው እየተሰራ ያለው? የጨቅላ ህፃናት አገልግሎቶች ሞት ቅነሳ፣ ለተገልጋይ ምቹ የሆነ ተቋም መፍጠር፣ ለስታፍ ምቹ የሆነ ተቋም መፍጠር እነዚያን ክራይቴሪያዎች ይዘን ባየንበት መስፈርት እንግዲህ ከሀያ ሰባት ተነስቶ ከሚዜ ሰማንያ ሰባት ስለደረሰ በዚህ በሶስተኛ ዙር አዘጋጅኗል። ጤና ተቋም የማህበራዊ ተቋም እስከሆነ ድረስ ተገልጋይን ለማርካት ሁሉም መደጋገፍ አለበት። ከዛ ውጭ ግን መንግስታዊ ያልሆነ አካል መንግስት ራሱ መደገፍ አለበት። በተለይ በዘንድሮ ዓመት ደግሞ በተለይ በተለየ መልኩ በእኛም ቀጠና ጤና ቢሮ በጣም እያገዘልን ያለበት ሰዓት ነው። ጥምረት ለጥራት ትብብር ከተመሰረተ ወዲህ የእናቶችና ህጻናትን ሞት የመቀነስ ክትትል የሚያስፈልጋቸውን ህሙማን የመለየት ስራ እየተሰራ መሆኑን የገለጹት የኬሚሴ ከተማ ጠቅላላ ሆስፒታል ስራ አስኪያጅ አቶ ካሊድ ሙስጦፋ ባለሙያዎች የተለያዩ ስልጠናዎች እየተሰጡ መሆኑንም ተናግረዋል። በተለይ የእናቶችና ህጻናት ሞት ትርጉም ባለው መልኩ የመቀነስ ሂደትን ውጤት የሚያመጣ ስትራቴጂ ነው። ከዛ ውጭ በተለይ ቀዶ ጥገና ከፍተኛ ቀዶ ጥገና ሕክምናዎች በከፍተኛ ባለሙያዎች በስፔሻሊስቶች እንዲሰራ ማድረግ ነው። እንዲሁም በድንገተኛ አደጋ ሞትን በሆስፒታል ድንገተኛ አደጋ ሞትን ትርጉም ባለው መልኩ መቀነስ ነው። እነዚህን ውጤት ከማምጣት አኳያ በጣም የሚታዩ ለውጦች አሉ ማለት ነው። ባለሙያው በደረጃው መልኩ እንዲሰራ በስኮፕ እንዲሰራ ቅብብሎሹ በጣም ፈጣን እንዲሆን ከፕራይመሪ ሆስፒታሎች ወደኛ ሲመጡ ከታዩ ባለሙያዎች ከፍተኛ ልዩነት ያለው ባለሙያ ነው። ከዚያ አኳያ ሁሉም ባለሙያ የተለያዩ ስልጠናዎችን ወስዶ በተለይ ፕሮቶኮል ቤዝድ የሆነ አገልግሎት እንዲሰጥ ከማድረግ አኳያ እየተሰራን ያለው። የኮምቦልቻ ሆስፒታል ስራ አስኪያጅ አቶ ከበደ ይመር በበኩላቸው ክላስተሩ ጥራት ያለው አገልግሎት ለመስጠት ተከታታይነት ያለው የጤና ስርዓት ለመገንባት ከፍተኛ አስተዋጽኦ እያደረገ መሆኑን ገልጸዋል። ይህንን ለማስቀጠል ህብረተሰቡና አመራሮች የድርሻቸውን እንዲወጡም ጠይቀዋል። ጥራት ያለው አገልግሎት መስጠት ነው የመጨረሻ ግብ የሆነው። ከዛ ቀጥሎ ደግሞ ሰስተነብል የሆነ ወይም ተከታታይነት ያለው የጤና ስርዓት መገንባት ነው። ከዚህ አንጻር ተቋማትን ጥራት ያለው የጤና አገልግሎት ከመስጠት አንጻር ከፍተኛ አስተዋጽኦ ነው ያለው። ብዙ ችግሮችንም በዚህ ሪፎርም ውስጥ ስንንቀሳቀስ ብዙ ችግሮች የቀረፍንበት ተቋማችንን ከጊዜ ወደ ጊዜ እያሻሻን በአሰራርም በአደረጃጀትም እያሻሻንን የመጣንበት ሁኔታ ነው ያለው። ከቀጣይ አንጻርም ያው ከማህበረሰቡ ይሁን ከክልሉ ጤና ቢሮ ሌሎችም አካላት የተለያዩ ድጋፎችን በገንዘብ ሊሆን ይችላል፣ በማቴሪያል ሊሆን ይችላል፣ ድጋፍ ቢያደርጉ ጥሩ ነው የሚል ሀሳብ ነው ያለኝ። ተሳታፊዎች በኬሚሴ ሆስፒታል እየተገነባ ያለውን የእናቶችና ሕጻናት መዋከል ህንፃ ጨምሮ የተሰሩ ስራዎችን ተዘዋውረው የጎበኙ ሲሆን በሩብ ዓመቱ የተሻለ ውጤት ላስመዘገቡ ሆስፒታሎችም የምስክር ወረቀት ተበርክቷል። በፍጥነት እየተስፋፋ የመጣውን የኮሌራ በሽታ ለመግታት እየተሰራ መሆኑን የአማራ ክልል ህብረተሰብ ጤና ኢንስቲትዩት ገለጸ። ኢንስቲትዩቱ የበሽታውን ስርጭት ለመግታት ከሚመለከታቸው አካላት ጋር በጋራ እየሰራ መሆኑንም ገልጿል። በክልሉ ከታህሳስ ወር መጨረሻ ጀምሮ በተከሰተው የኮሌራ በሽታ ምክንያት እስከ ሚያዝያ 8 2017 ዓ ም ድረስ ከ2 በላይ ሰዎች ለመመዳረጋቸውና 15 ሰዎች ደግሞ በበሽታው ምክንያት ህይወታቸው ማለፉን ኢንስቲትዩቱ ገልጿል። አማራ ሊቆ ተጨማሪ ይነግረናል። የኮሌራ በሽታ ቪቭሮ ኮሌራ በሚባል መርዛማ ባክቴሪያ ምክንያት የሚከሰትና በተበከለ ምግብና ውሃ አማካኝነት ከሰው ወደ ሰው በቀላሉ የሚተላለፍ በሽታ ነው። በሽታው የሰውነት ፈሳሽን በሰዓታት ውስጥ በማስወገድ በጊዜው ሕክምና ካልተደረገ በፍጥነት ለሞት የሚዳርግ ነው። ከሚኮ ወቅታዊ ዝግጅት ጋር ቆይታ ያደረጉት በአማራ ክልል የህብረተሰብ ጤና ኢንስቲትዩት የበሽታዎችና የጤና ሁኔታዎች ምላሽ አሰጣጥ ባለሙያ ሲስተር ሰፊ ደርብ በክልሉ ከታኅሣሥ ወር መጨረሻ ጀምሮ የተከሰተው የኮሌራ በሽታ የስርጭት አድማሱን በማስፋት እስከ ሚያዝያ 8 2017 ዓ ም ድረስ ከ200 በላይ ሰዎችን ለህመም ዳርጓል። 15 ሰዎች ደግሞ በበሽታው ምክንያት ህይወታቸውን ተሰራጥተዋል ብለዋል። ታህሳስ 24 2017 ዓ ምት ጀምሮ የጀመረው ወረርሽኝ እስከ ሚያዝያ 8 2017 ዓ ምት ድረስ ባለው የየቀን መረጃ መሰረት ወደ 2000 ከ2000 በላይ ታማሚዎች እና ወደ 15 የሚሆኑ ታማሚዎች ደግሞ ህይወታቸውን በኮሌራ ምክንያት አጥተዋል ማለት ነው። በተለይ ህዝብ በስፋት በሚሰበሰብባቸው ቦታዎች ላይ የኮሌራ በሽታ ስርጭት ከፍተኛ ነው ያሉት ሲስተር ሰፊ በሽታው በፍጥነት ተዛምቶ ሰፊ ጉዳት እንዳያደርስ ባለሙያዎች በቦታው በመገኘት በሽታውን የመለየትና የግንዛቤ ፈጠራ ስራ እየተሰራ ነው ብለዋል። በዋናነት እነዚህ ቋራ ላይ፣ ባህር ዳር ዙሪያ ላይ፣ ጃዊ ላይና ቡሬ ከተማ ላይ በዋናነት ይከሰት እንጂ ከእነዚህ አካባቢዎች የሄዱ ሰዎች እንደገና በክልሉ የሚገኙ ተጨማሪ ወደ 26 የሚሆኑ ወረዳዎችን አዳርሷል ማለት ነው። ባለሙያዎች እነዚህ ቦታዎች ላይ ተመድበዋል። ኮሌራን መሰረት ያደረገ የጤና ትምህርት እየሰጡ ነው የሚገኘው። ሌሎች ሚዲያዎችን በመጠቀም እንደዚሁም ህዝቡን የማንቃት ስራ እየሰራን ያለ ነው ማለት ነው። ማንኛውም ሰው አጣዳፊ ተቅማጥና ተውከት ሲያጋጥመው በፍጥነት ወደ ጤና ተቋማት በመሄድ ራሱን ከሞት መታደግና ስርጭቱን መግታት እንደሚገባ የተናገሩት ደግሞ ከሚኮ ወቅታዊ ዝግጅት ጋር ቆይታ ያደረጉት በባህር ዳር ከተማ አስተዳደር የአዲስ አለም የመጀመሪያ ደረጃ ሆስፒታል ሐኪም ዶክተር በቃሉ መላኩ ናቸው። አጣዳፊ የሆነ በሰዓታት ውስጥ ሁለት ሶስት አራት ጊዜ ከፍተኛ የሆነ ውሃ መሰል የሩዝ ውሃ መሰል ተቅማጥ እና ትውኪያ ከተፈጠረ ማህበረሰቡ ይሄ ነገር ኮሌራ ሊሆን ይችላል። ኮሌራ ወይም ደግሞ ያጣዳፊ ተቅማጥና ትውከት ህመም ሊሆን ይችላል ብሎ ጥንቃቄ ማድረግና ወደ ተቋማት ሂዶ መመርመር መቻል አለበት። ከዛ ውጭ ሌሎቹ ሰዎች ደግሞ እንዲህ አይነት ምልክት የታየበትን ሰው ተገቢ ባልሆነ ነገር መንገድ መንካት፣ ጽዳጁንና ትውከቱን መነካካት የለባቸውም። ህብረተሰቡ ወደ ጸበል ቦታዎች በሚሄድበት ወቅት ንጽህናውን በመጠበቅ የመጸዳጃ ቤት አጠቃቀሙን ማስተካከል እንዳለበት ካሚኮ ጋር ቆይታ ያደረጉት የባህር ዳር ሀገረ ስብከት ዋና ጸሐፊ መላከ ብርሃን ሳጥላውን ተናግረዋል። እነዚህ የጸበል ቦታዎች ብዙ ጊዜ ሰው የሚሄደው እድናለሁ ብሎ ነው እንጂ በዚህ ምክንያት ታምም ይመጣለሁ የሚል ብዙም ነገር የለውም። እዚያ ባሻገር ደግሞ ጸበሉ ብቻ ያድነኛል በሚል የባለሙያዎቹ ምክር አለመስማት አንዳንድ ጊዜ ይታያል እና እኛ የምናስተምረውም ባለሙያዎች የሚሉትን መስማት ተገቢ ነው የሚሆነው። ስንጸዳዳም ይህ በሽታ ስለመጣ ሳይሆን እንታመማለን ብለንም ሳይሆን የምንጸዳዳውን ነገር መቅበር እንዳለብን መጽሐፋችንም ያዘዛል። የኮሌራ በሽታ ምልክቶች በሚታዩበት ጊዜ በፍጥነት ወደ ጤና ተቋማት መሄድና ጤና ተቋማት እስኪደርሱ ድረስ በሰዎች ላይ ጉዳት እንዳይደርስ በቤት ውስጥ የሚዘጋጁና የወጣውን ፈሳሽ የሚተኩ ነገሮችን መጠቀም እንደሚገባም ተመላክቷል።